የሰልፋችን ጥያቄ ያው አላማው አላማው የሴና የጤና ባለሙያው እስካሁን ትኩረት አልተደረገለትም። ጥያቄዎቻችን ያው ብዙ አድርገዋል ብዙ አመት አድርገዋል እስካሁን መልስ የለውም። ዶክተር ፍስሃ አሸብር እባላለሁ የትግራይ የጤና ባለሙያዎች ማህበር ፕሬዚደንት ነኝ። የእኛ ጥያቄ ግልጽ ነው። ግልጋሎት እየሰጠን እያለን ያው እንደምታውቀው ኮቪድ-19፣ በኮሌራ ወረርሽኝ፣ በትግራይ በነበረ አስከፊ ጦርነትም ይህ የጤና ባለሙያ ደከመኝ ሰለቸኝ ሳይል ያለ ደሞዝ ትልቅ ተጋድሎ አድርገዋል። በዚህ ተጋድሎ ላይ አንድ እውቅና መስጠት አለብን እንላለን። ሌላ እየሰራን የነበርንበትን የ17 ወር ደሞዛችን እና ሌላ ክፍል እንትንም እንዲሰጠን እንዲከፈለን እየጠየቅን ያለን ሌላ ይጠየቅ ነው። የመልከ መስተዳደር ችግር በጤና ቢሮ አካባቢ ሰፊ ያለ ተብሎ ይገመገማል። ይህኛው ስርዓት ባለት መንገድ እንዲሄድ፣ ግልጽነት እንዲኖረው፣ ይህኛውም የመልከ መስተዳደር ግልጽነት እንዲኖረው በሲቪል ሰርት መሰረት እንድተገበር ጥያቄያችን ነው። ሌላ ይህ የጤና ባለሙያ የነጻ ህክምና አይገለገልም። በትግራይ ባለ ህጎቹ በጤና ተቋም በዛ በሚሰራበት ብቻ ነው። እሱም እንደምታወቁት ጤና ተቋማቱን ብዙ የህክምና ቁሳቁስ የሏቸውም እና ይህ የጤና ባለሙያ ከነቤት ሰዎቹ የነጻ ህክምና እንዲያገኝ ነው። ሌላ የህግ ከለላ ያው ህክምና ሲሰራ አንድ ሰው ታሞ ሊድን ነው እየጣርን የምንሄደው ግን፣ ሞትም አለ፣ ሌላም ችግርም አለ። ሆኖም ግን ዝም ብሎ ያለ ህግ ከለላ ከኦፕሬሽን ክፍል ከኦፕሬሽን ቲያትር ይዘህ በካቴና ጤና ባለሙያ ወደ እስር ቤት እየተወሰድናልና ይህ በስራው ላይ ጫና እያሳደረበት እንዳይሰራ ስለሚያደርገው የህግ ከለላ እንፈልጋለን። ሌላ እየጠየቅን ያለን የእኛ የጤና ባለሙያዎቹ 71 ፐርሰንቱ ሴቶች ናቸው። ስለሆነ ሴቶች ደግሞ በዚህ በዚህ ጊዜ ደሞዛቸው ለሰራተኛ ቤት ሰራተኛ መቅጠር ስለማይችሉ እዛ በሚሰሩበት ተቋም ውስጥ ላይ የህፃናት እንክብካቤ ዴይ ኬር የሚባለው እንዲመሰርትና ይህኛው እንዲፈታ የሚል ናቸውና ይሄኛው ናቸው ዋና ዋና ጥያቄያችን። ከጥያቄያቸው መካከል አንዱ ያው ነጻ ህክምና ነው። ባለሙያችን አሁን እዚህ ላይ ብዙ ይታመማል። ታሞ ግን ኦልሬዲ የሚታከምበት ቦታ የለውም። ዘን ይህን እንዲፈቀድልን ነው። ሌላ የምንጠይቀው ደግሞ የመጓዣ ነው። ያው ትራንስፖርት የለንም። በእግሩን ወይም በታክሲ ነው የሚመጣው ለስራ ዜን፣ ይህን ደግሞ እንዲፈቀድልን ነው ጥያቄያችን። ሌላ መኖሪያ ቤት ነው። የመኖሪያ ቤት ችግር አለ በጤና ባለሙያው። ይህን ደግሞ እንዲፈቀድልን አንድ ጥያቄያችን ነው። ሌሎች ደግሞ ያው ሌላ ካለው ደግሞ ጥያቄቻችን አብዛኛዎቻችን ያው እርስ ሁነ አልተመለሱም ያሉት ለዚህ ለመመለስ ነው አሁን ጥያቄያችን። በተጨማሪም የ ያ 17 ወር ደግሞ ደሞዝ አልተሰጠንም እስካሁን እና ይህን ብዙ ጥያቄ አድርገው እስካሁን መልስ የለውም። ለዚህ ደግሞ በስራችን እያለን ጥያቄያችን መልስ እንዲያገኝ ነው አሁን ሰልማው ሰልፍ የወጣ ነውና ለዛ ነው የሄድንበት ምክንያት ማለት ነው። ብርቲ እብየት ናይ ማህያና ይስተካከለና ብርቲ እብየት ናይ ማህያና ይስተካከለና ግብር ላይ ግብር ላይ ብዙ ግብር ቦታና የመስሪያ ቦታ ጥያቄያችን ነው ምክንያቱም አብዛኛው ጤና ባለሙያዎችም ደመወዙ አምሳ ፐርሰንት የሚሆነው ወደ የቤት ክራይን እያዋለ ያለውና ና የመኖሪያ መሬት እንዲሰጠው ሌላው እንደ የኢትዮጵያ ተሞክሮ ያለ አዲስ አበባ ከተለያዩ ልክ አዲስ አበባ ጎጆ ሀውሲንግ ዳሽን ባንክ ና ጤና ቢሮ ሆነው ሰርቶ ለሰራተኛው ጤና ቦታ እንደሚሰጡት እዚህም መሬት ብቻ ሳይሆንም የብድር አጣመቻችቶ እንዲያደርጉልን ችግሩ እንዲፈታ የሚል ጥያቄን ያለን ጥያቄያችን ሰላማዊ ነው። እዚህ ነው ከመንግስት አሁን የምንጠብቀው ይህን ትኩረት አድርጎ፣ ያው የጤና ባለሙያችን ደግሞ አሁን ተስፋ ቆርጦ ነው ያለው ዘን ብዙ ጊዜ ተደጋጋሚ ጥያቄ ያቅርበናል፣ እስካሁን መልስ የለውም። ይሄን ደግሞ መልስ እንዲያገኝ ነው በዲሞክራሲ የሆነ ጥያቄ እየጠየቀን ያለ ነው። ፍትሐዊ ነው የጥያቄያችን። ይሄ በቅርብ ጊዜ በቅርብ ቀን መልሱ እንድናገኝ፣ እስፔሻሊ የ19 የ17 ወር ደሞዛችን እንዲመለስልን ነው። የትራንስፖርት ጉዳይ እንዲፈታልን ነው። የነጻ ህክምና ደግሞ በዛ አጋጣሚ እንዲፈቅድልን ነው። አሁን በአጭር ጊዜ የምንጠይቀው ይሄ። ከሆነ ደግሞ የመጨረሻው የምናደርገው አውርድ ስራችን ማቆም ነው የመጨረሻው ጥያቄያችን አሁን ለመመለስ ስራችን አቁመን ሰላማዊ ሰልፍ ማድረግ ነው። እኛ አሁን የምንጠብቀው ያን ያገልክ እንዳይሆን ግን ቅድሚያ የሚሰጠን ነገር መንግስት ደግሞ ትኩረት አድርጎ ይሄን ነገር እንዲመለስልን ግን ተስፋ እናደርጋለን ማለት ነው። የጤና ባለሙያ መሩ ሁለት ናቸው። አንድ የሰራተኛ መብት መረጋገጥ ነው። ሁለተኛ ደግሞ የትግራይ ጤና የጤና ልማት በተለይ አሁን የዳግመ ግንባታ ስራዎች የጤና ማሳካት ላይ መራዋረው ነው አሁን ይህኛው ነገር ለማሳካት ከሆነ ዋናው መያዝ ያለብህ የጤና ባለሙያው ሰው ነው መያዝ ያለብህ እዚህ ላይ ግን የጤና ባለሙያ ባለው ችግሮቹ የሚሰማም ስላጣ እኛ አሁን ይሄኛው ማህበር ያለው ቫልዩ ከሚገባቸው በተለይ ከጤና ቢሮ ተጋብቶ ተራውቶ ለመስራት ብሎ አንድ አመት ከስምንት ወር አሁን ወደ አንድ አመት ከ10 ወር ሆኗል ብዙ ጊዜ ነው የፈጀ ግን ችግራችን እናውቀዋለን፣ ጥያቄያችሁ እናውቀዋለን፣ እኛም የኛ ጥያቄ ነው ከማለት ውጪ አንድም የመልስ ነገር የለም። ለዚህ ነው ከድርድር ወደ ድምጻችን የምናሰማበት ደረጃ የደረስ ነው እና በዚህ ስታየም የጠነ በላያም ኑሮ በጣም ተጎሳቁሏል ብለዋል። ከትግራይ እየፈለሰ ነው እየሄደ ያለ አሁን ዝም ብሎ የአንድ አመት ተኩል ጥናት ነው እየተነገረ ያለ ዘጠኝ ሞተ ምናምን ግን በየጊዜው አሁን እየዋሰበት ዋናው የሚኖርበት መኖር ስላቃቶ ነው። ሌላ ደግሞ ሌሎች ስጋቶችን ተጨምሮ አሁን የጤና ባለሙያው በተለይ ከፍተኛ የጤና ባለሙያ ከትግራይ እየፈለሰ ይሄን ያለ ታች ያለ ባለሙያው ይቺ የጤና ኤክስቴንሽን ጀምሮ ወደ ባንኪዎቹ ባንኪ ቤት የጽዳት ሰራተኛ፣ ሻይ ቤት፣ ሽንኩርት መሸጥ የተለያዩ የገበያዎች ስራዎችን ይሄድናቸውልና ፍልሰቱም በውስጥ በትግራይ ውስጥና ከትግራይ ውጭ የጤና ባለሙያው እየሄደ ነው ያለ። ለዚህኛው ግን ከጤና ቢሮ እየሰጠ ያለ ያሰው ነው አይደለም እየሄደ ያለ የሚል ነው ስንት ሊሄድ እንደሚፈልጉት አናውቅም። ግን ባለፈው ዓርብ በትግራይ ቴሌቪዥን ባለፈው በጣም የሚያሳዝን የጤና ቢሮ ኃላፊው እኛ የገመት ነውን ያህል አይደለም እየሄደ ተብሎ ምን መሄድ እንደሚፈልጉት አናውቅም እና ይህኛ አሁን ደግሞ በጣም ባለሙያው ተቆጥተዋል። ጤና ጤና ቢሮ ይኸኛው ድምጽ የሚያሳምብበትን ፕሮግራም እያደረገ ያለ፣ ድምጻችሁ መስጠት የለባችሁም አይፈቀድም። ክልክሏቸው እየተዋለ የሚደረገው የነበረ ደብዳቤ ጽፈናል። በዚህ በዚህ አጋጣሚ የሆነ ነገር ችግር ቢፈጠር፣ ያ እየከለከለ ያለ በዲሞክራሲ እያደረግ የሚከለክል ያለ ጤና ቢሮ ተጠያቂ መሆኑ ነው። እኛ አስቀድመን ማሳወቅ ያለብን የምንወደው። አሁን የኛ ግልጽ አቋም ወስደናል። የጤና ባለሙያዎች ማህበር ምክር ቤት ወስነዋል። በህዳር 7 2017 ዓ ም መጀመሪያ ሰፊ የሆነ ረዥም የሆነ አድካሚ የሆነ ውይይት ካደረግን ይፈታል ብለን ነው ያሰብነው። ካልሆነ ግን በጤና ተቋም ውስጥ ሆነን ስራችን ሳናጓድል እዛ ሆነን ስ ቤታችን ውስጥ ሁነን ድምጻችን እናሰማ ብለን ነው የያዝነው። ሶስተኛው ይሆን ካልተፈጸመ ግን አሁን ያለው ከዚህኛው ከጉኖት አንድ በኋላ ያለ አስር ቀን ጠብቀን ይህኛው ካልተፈትልን ወደ ጎዳና ሰላማዊ ሰልፍ እንደምንወጣ ነው ይዘነው ያለን ፕሮግራም ማለት ነው። ከዚህ በኋላ ካልተፈታ ግን ያው ምክር ቤቱ ተሰብስቦ ቀጣይ የሚሆን እርምጃዎችን ይወስናል።